በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። ለጉዞ በሚቀጠር አገልጋይ ሰው ተመስሎ ጦቢያ ካገኘው ጊዜ ጀምሮ ይህን ጦቢያን በጉዞ ረድቶ ወደ መልካም ሰው ራጉል ቤት እንደወሰደው በዚህ መጽሐፍ ውስጥ ተጽፎ በወርሃ ግንቦት ከሚነበበው የተከተለ የሊቀ መላእክት ቅዱስ ሩፋኤል ድንቅ ስራ እንሆ እንመሰክርላችኋለን። ለእግሰው ራጉል ራጉኤል በቤቱ ውስጥ የጦቢትን ልጅ ጦቢያን፣ ጦቢያና አዛርያ በተባለ መንገደኛ ሰው ተመስሎ የተገለጸ ቅዱስ ሩፋኤል ይበሉ ዘንድ በጉን አርዶ ባቀረበላቸው በዚያች ሰዓትም በጦቢት ልጅ ጦቢያ ላይ ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ የማስተዋል መንፈስ አደረበት። ይህ ጦቢያም በዝግታ አንተ ወንድሜ አዛርያ ሆይ በመንገድ ሆነን የነገርኸኝን ነገር ወድጀዋለሁ። ልጅቷም እግዚአብሔርን የምትፈራ ጠባይዋን መልካም ትመስላለች። ስለ አባቴ ጦቢት ጉዳትም የራጉኤል ሰዎች ሁላቸው ይህቺ መልካም ልጁም እንዳዘኑ አይቻለሁ። የእግዚአብሔር ፈቃዱ ከሆነ ለአባቷ ራጉኤልና ለእናቷ ዕድና ተናገር አለው። ከማዕድም አስቀድሞ ይህም በመንገደኛ ተመስሎ የተገለጸና አዛሪያ የተባለ ቅዱስ ሩፋኤልም ተነስቶ ለዚህ ጦቢያ ሚስት እንድትሆነው ይሰጡት ዘንድ ለአባትና እናቷ ለዚህች መልካም ልጃቸውም ሳራ ተናገረ። የዚህች መልከ መልካም ልጃቸው ሳራ አባት ራጉኤልም አንተ ከዚህ ወጣት ልጅ ጦቢያ ጋር የመጣህ አዛሪያ ሆይ አንተ በእውነት የተባረክህ ነህ። እንደ ቃልህም ይህች ልጅ ሳራን ለእርሱ ሰጠዋለሁ። ነገር ግን እውነቱን እገልጽልህ አለው። ይህቺ ልጄ ሳራ ቀድሞ ሰባት ወንዶች ወደ እርሷ በገቡ ጊዜ በሌሊት ሁሉም ሞቱ አለው። አዛሪያን የተመሰለ ቅዱስ ሩፋኤልም ለደግ ሰው ጦቢት ቅንነት ብሎ የወደደውን ያደርግ ዘንድ ስለ እርሱ እግዚአብሔር ያውቃል። አንተ ግን ቃሊያን ስለተቀበልከኝ እግዚአብሔር የትህትናህን መባ የምትፈጽመውንም በጎ መግባርህን ሁሉ ይቀበልህ አለው። የዚህች ሳራ አባት ራጉኤልም የእግዚአብሔር ፈቃዱ ከሆነ ጦቢያም በልቡ ከወደዳት ይውሰዳት፣ ነገር ግን እስከዚያው ድረስ ደስ ይበለው። አንተም ወንድሜ አዛሪያ ተቀመጥ፣ ከማዕዱም ብሉ አለ። ጦቢያ ግን ጋብቻይን ከእርሷ ጋር ፈቅዳችሁ እስክትጨርሱልኝ ድረስ በዚህ ምንም ምን አልቀምስም አለ። የአደግ ሰው ራጉኤልም ከእግዚአብሔር ሰዎች አንደበት የምትወጣ የእውነት ቃል አንዲት ናት። እንግዲህ ወዲህ እንደ ሕጉ እርሷ ከወገኖች የተገኘች እህትህ አንተም አንተም ወንድሟ ነህና ውሰዳት። እግዚአብሔር በአማረ ትዳር ያኑራችሁ ብሎ መረቃቸው። ሚስቱ እድናንም ጠራት። ይህቺ ሳራም እናቷን ተከትላ መጣች። የጋብቻ ደብዳቤዎቻቸውንም ጽፎ ጽሁፏን አተማት። ይበሉ ይጠጡም ዘንድም ጀመሩ። ከዚህ በኋላም ይህ አስተዋይ ሰው ለሌላ ክፍል አዘጋጅተሽ ሙሽራዋ ልጃችን ሳራን አስገቢያት አላት። ባሏም ራጉኤል እንደነገራትም አደረገች፣ አስገባቻትም። እያለቀሰች የልጇን እንባም እያበሰች ልጄ ሳሪያ ሆይ እስካሁን በደረሰብሽ ሀዘን ፈንታ የምድርና የሰማይ ፈጣሪ እግዚአብሔር ደስታን እንደሚሰጠሽ መኝ አለቻት። ጦቢያንም ወደ እርሷ አስገቡት። እርሱም አዛሪያ ብሎ የሚጠራው ቅዱስ ሩፋኤል በመንገድ የነገረውን አስቦ የዕጣን ቆቆሩን ይዞ መልአክ እግዚአብሔር ሊቀ መልአክ ቅዱስ ሩፋኤል እንዳዘዘውም የዚያን አሳ ጉበቱንና ልቡን ጨምሮ አጤሰው። በሳራ ወለተ ራጉኤል ላይ አድሮ ሰባት ባሎቿን በየጊዜው የገደለባት አስማንዲዮስ የተባለ ያ ክፉ ጋኔንም ደንቅጦ ተሰደደ። ጦቢያም ውዴ ሳራ እንደ ሕጉ የሚፈጸም ደስታችንን ራርቶ ይባርክልን ዘንድ ተነሺ፣ ወደ እግዚአብሔር እንጸልይ አላት። እምነትንም ተመልቶ እጆቹንም ዘርግቶ ወደ ፈጣሪው እግዚአብሔር አንጋጦ አቤቱ፣ ደስ አሰኝተኛልና አመሰግናለሁ። የአባቶቻችን አምላክ አንተ ምስጉን ቅዱስም ነህ። ክብርን የተመላ ስምህ ለዘላለሙ ቅዱስ ነው። የፈጠርኸው ሁሉ ያመሰግንሃል። አዳምን ፈጥረህ ትረዳው ዘንድ ሔዋንን የሰጠኸው አንተ ነህ። እነርሱም ልጆች ተገኙ አንተ ሰው ብቻውን ይሆን ዘንድ አይገባም የምትረዳውን እንፍጠርለት ብለሃልና አቤቱ አሁንም ይህችን ሴት የማገባት ስለ ስጋ ፍቃድ አይደለም ስለ ህግ ነው እንጂ ስለዚህም አንተን በማመን ተደስተን እንኖር ዘንድ በእኔም በእርሷም ላይ ይቅርታህን ላክ እያለ ጸለየም ሳራም ጦቢያ በተናገረ ጊዜ አሜንትል ነበር ጦቢያም እንዲህ በእምነት በጸለየ ጊዜ አሳ ልብና ጉበት ጋረም ከዚያ አሳ ልብ እና ጉበት ጋርም እጣኑን ጨምሮ በአጤ ሰው ጊዜ የደነገጠና የተስበደበደ አስማንዲዮስ የተባለ ክፉ ጋኔን ሸሽም ሲሸሽም ሊቀመላ ቅዱስ ሩፋኤል ይዞ በነበልባለ እሳት ገረፈው ወደ ጥልቁ የእሳት ባህርም ማዘግትም ጣለው። ሁለቱም ሳራ ሁለት ተራጎዌልና ቅዱስ ሩፋኤል ረዳት ሽማግሌ የሆነላት ይህ የጦቢት ልጅ ጦቢያ ግን በዚያች ሌሊት በሊቀ መላእክት ቅዱስ ሩፋኤል አማላጅነት በደስታ እና በሰላም አደሩ። በማግስቱም ገና ሌሊት ሳለ ልቦናው ቅን የሆነ ራጉኤል ተነስቶ ምናልባት ይህም እንደ ሞቱት ሰባቱ የልጄ ባሎች አይተርፍም፣ ይሞት ይሆናል ብሎ መቃብር ሊቆፍር ሄደ። መቃብሩንም ቆፍሮና አዘጋጅቶ ወደ ቤቱ ተመለሰ። ሚስቱ ዕድናንም የልጃችን ሳራ ባል ጦቢያ በህይወት እንዳለ ካልሆነም ማንም ሳያውቅ እንድቀብረው እንቀብረው ዘንድ እስኪ የምታየው አንዲት ልጅ ላኪ አላት። የተላከችውም ልጅ ሄደች፣ ደጁንም ከፍታ ሁለቱም ሙሽሮች ተኝተው አገኘቻቸው። ተመልሳም ድህነታቸውን ተናገረች። የሳራ አባት ራጉኤልም ከሚስቱ ዕድና ጋር ሆኖ የልጁ ባል ጦቢያ በህይወት ከመገኘቱ የተነሳ ደስ ተሰኘ። በተባረከች ቅድስት በረከትህ የጎበኘኸኝ አቤቱ አንተ ብሩክ ነህ። አገልጋዮች መላእክትም በዓለም ዙሪያ ያሉ የተመረጡ ቅዱሳን ሁሉ ጻድቃንም ያመሰግኑሃል። ያሰብኳት በደሌንም ይቅር በል እንደተጠራጠርኩ እንዲሁ አልተፈጸመምና በላያችን እንደረበበች እንደ ይቅርታ ብዛት ነው እንጂ እሊህ ብቸኞች ወጣቶቹንም ራራህላቸው። ሕይወታቸውንም በጤናና በሰላም በደስታ የሚፈጽሙ ዘንድ ከይቅርታ ብዛት የተነሳ አቤቱ ቸርነትን አደርግሃለሁ አደረግክላቸው። ከዚህ በኋላም ያን መቃብር ይደፍኑ ዘንድ አገልጋዮቹን አዘዛቸው። እስከ አስራ አራት ቀናት ድረስም ታላቅ ግብዣ አደረገ። ከደስታው ብዛት የተነሳም የሰርጋቸው ተድላ ደስታ እስከሚፈጸም ምግባቸው አስራ አራት ቀናት ወደ አገሩን እንዳይመለስ ኋላ ግን የእርሱን ሀብት ግማሹን ይዞ ወደ አባቱ የተረፈውንም እርሱና ሚስቱ ከሞቱ በኋላ ሁሉን ይወርሱ ዘንድ ጦቢያን ቃል አስገባው። ያን ጊዜም ጦቢያ ቅዱስ ሩፋኤልን ጠርቶ አንተ ወንድሜ አዛርያ ሆይ፣ ይህ የሰርጋችን በዓል ሳያልቅ እንዳልሄድ ራጉኤል ቃል አስገብቶኛልና እባክህ ሁለት ብላቴኖችን አስከትለህ በግመሎች በሜዶን አውራጃ በራጌ ከሚኖር ገባኤል ዘንድ በሮችን ይዘህና ብሮቹን ይዘህና ገብርኤልንም ገባኤልንም እንጂ ወደዚህ በዓል ጥራው። አባቴ ጦቢት የምንመለስበትን ቀን ይጠብቃልና እጅግም ከዘገየሁም ይጨነቃልና አለው። ቅዱስ ሩፋኤልም የጦቢያን ነገር ሰምቶ እንደ ባልደረባ ታዘዘው። ጦቢያ ግን የሚታዘዘው ይህ ቅዱስ ሩፋኤል ማን እንደሆነ ገና አላወቀም። ለእርሱ የመሰለው ስለ ደሞዝ የሚያገለግል መንገደኛ ሰው ብቻ ነው እንጂ። ስለዚህች የጦቢያ የዋህነትም ሊቀ መላክ ቅዱስ ሩፋኤል ደስ ተሰኝቶበት አስቀድሞ ከጦቢት ለገባኤል ተጽፋ የተሰጠችውን የታመመች ደብዳቤ የታተመች ደብዳቤ ከጦቢያ እጅ ተቀብሎ በሜዶን አውራጃ ራጊስ ወደሚኖረው ገባኤል ዘንድ ሄደ። በማግስቱም ብሩን አመጣለት። ጦቢያም አዛሪያ የተባለ ሊቀ መላክ ቅዱስ ሩፋኤልን ከልቡ አመሰገነው። የጦቢያ አባት ጦቢትም በሀገሩ ሆኖ ቀናትን ይቆጥራል። የቀጠራቸው ቀን ተፈጽሞ በሚመለሱበት ቀን ስላልደረሱም ልጄ ምናልባት አግብቶ የሆነ ወይስ ገባኤል ሞቶ ብሩን የሚሰጠው አቶ የሆነ እያለ ስለ ልጁ ጦቢያ ብቻውን ይተክዝ ነበር። ሚስቱ ሀና ግን ልጄ ጦቢያ ሞቷል እያለች ትዘበዝበዋለች። እያለቀሰችም አንተ የዓይኔን ብርሃን ልጄን ልከው ባይጠፋ ኖሮ ባላዘንኩም ነበር፣ ትለው ጀመር። ጦቢትም ዝም በይ በህይወት አለ አላት። ሀናም አንተ ዝም በል እንደ ሰነፍም አትቁጠረኝ፣ ልጄማ ሞቶ ነው ትለዋለች። ልጇ ጦቢያ ወደ ሄደበት ጎዳና ወጥታም ታለቅሳለች። ስለ ልጇ ጦቢያም ስታለቅስም እህልን ስልትበላ ዝምም ልትላልቻለችም ተመልሶ ወደ ሀገሩ እንዳሄድ ያስማለው የተርላ ደስታው አስራ አራቱ ቀናት በተፈጸሙ ጊዜ ጦቢያ ያደግሰው ራጉኤልን እንግዲህስ ቃል ያስገባኸኝ አስራ አራቱ ቀናት ተፈጸመዋልና ወደ አባትና እናቴ ዘንድ ሸኘኝ፣ አባትና እናቴ ተስፋ ቆርጠው እንግዲህስ እንደሚያገኙኝ ተስፋ አያደርጉም። ራጉኤልም ከፍቅሩ ጽናት የተነሳ የምስራችን ይነግሩት ዘንድ ወደ አባት ጦቢት ዘንድ ልክበታለሁ፣ አንተ ተቀመጣለው። ጦቢያ ግን አይሆንም፣ ወደ አባቴና እናቴ ሄድ ዘንድ ሸኘኝ እንጂ አለው። ራጉኤልም ተነስቶ ሳራንና የሀብቱን ግማሽ ሰጠው። ልጆቼ ሳራና ጦቢያ ሆይ የአባቶቻችን የአብርሃምና የይስሐቅ የያዕቆብንም ቤት የተባረከ የሰማይና የምድር ፈጣሪ እግዚአብሔር ሳልሞት የእናንተን ፍሬ አይ ዘንድ ዘራችሁንም ይባርክ። አንቺም ልጄ ሳራ እንግዲህ ዘመዶችሽ ናቸውና ስለ አንቺ መልካም ነገርን እንሰማ ዘንድ አማቾችሽን እንድታከብሬ አደራ ሲል መረቃቸው። የራጉኤል ሚስትርና አንተ የምወድህ ልጄ የጦቢያ ሆይ የምድሬ የሰማይ ፈጣሪ እግዚአብሔር ከልጄ ሳራ ልጆችን ሰጥቶ አይቼ በእስራኤል አምላክም እግዚአብሔር ፊት ደስ ሰኝ ዘንድ በኑሮ ሁሉ ይባርክ። ልጄ ሳራንም እንዳታሳዝናት አደራ ልሃለሁ። ራጉኤልና ሚስቱ ውድናም በአንድነት እሊህ ሁለቱ ሙሽሮች ሳራንና ጦቢያን በሰላም ሸኟቸው። ይህ ሁሉ የሆነውም ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ በእግዚአብሔር ኃይል ነው። አጋንንትን የሚያጠፋ የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ በየጊዜውና በየሰዓቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ጸሎቱና በረከቱ ለዘላለሙ በላያችን ይስፈርና ይቅርታን ይቅርታን ከፈጣሪው ዘንድ የሚለምን የሰው ልጆች ቁስልን የሚፈውስ ማኅፀንንም በታምራቱ የሚፈታ አቃቤ ሕይወት ሆኖ አምላኩን የሚያገለግል ሊቀ መላእክት ቅዱስ ሩፋኤል ያደረገው ታምር ይህ ነው። ከልዑል እግዚአብሔር ፈቃድ የተነሳ በውስጧ ታምራት በሚደረግባትና የሁላችን የእግዚአብሔር ቤተሰቦችና የቅዱሳንም ሀገራቸው በሆነች በዚህች ቅድስተ ሀገር ኢትዮጵያ ሊቀ መልአክ ቅዱስ ሩፋኤል ካደረጋቸው ታምራት አንዱ ከቅድስተ ሀገር ኢትዮጵያ ሊቃውንት አንደኛው መልአከ ብርሃን አይኔ ስለ ቅዱሳን መላእክትና ስለ አለቆቻቸውም ሊቃነ መላእክት ክብር በጻፉት መጽሐፍ ውስጥ ስለ ሊቀ መልአክ ቅዱስ ሩፋኤል ገናናነት መሰከሩ። ይህ የቅዱስ ራያሬድ መንፈስን ተመልቶ ቅዱስ ቤተ ክርስቲያንን ሲያገለግል የኖረና በቀናች ሃይማኖት ጸንቶ ያረፈ ሊቅ እንዲህ አለ። በቅዱሳን የገድላቸው መጽሐፍ ውስጥ ስለ ቅዱስ ሩፋኤል ድንቅ ሥራ የተጻፈ አገኘው። መጽሐፉም እንዲህ ይላል በቅዱስ ላሊበላ ምድር በስተሰሜን ባለች ቡግና በታችኛውም ክፍል ወግረሲሂን በተባለች አውራጃ ውስጥ ከአለት ድንጋይ የተፈለክፈለ የዋሻ ቤተ ክርስቲያንን ያንጸን ንጉሱ ካህን ቅዱስ ይምርሐነ ክርስቶስ በጀመረ ጊዜ ሊቀ መላእክት ቅዱስ ሩፋኤል ከእግዚአብሔር ታዞ መጣ። ቅዱስ የምርሐነ ክርስቶስም ለአምላኩ እግዚአብሔር ቤት ትሆን ዘንድ ካሰባት ቅድስት ስፍራም ርኩሳን አጋንንትን አሳደዳቸው። እግዚአብሔርም ቅዱስ የምርሐነ ክርስቶስን ወዳጅ ሆይ፣ ለስሜ ቤትን ትሰራ ዘንድ መርጫሃለሁ። በስራ ሁሉ እኔ ካንተ ጋር ነኝ። ትእዛዜን የሚፈጽም አቃቤ ሕይወት ሆኖ ያገለግለኝ ዘንድ የሾምኩት ሩፋኤልን ሰጥቻሃለሁ። በስራ ሁሉ በጥበብም ሁሉ አሰብ ያደርግሃል፣ ከክፉም ሁሉ ይጠብቀሃል። ሊቀ መልአክ ቅዱስ ሩፋኤልም በአምላኩ እግዚአብሔር ትእዛዝ ከዚያ ሰዓት ጀምሮ ቀንም ሌሊትም ከዚህ ንጉሥና ካህን ቅዱስ ይምርሃነ ክርስቶስ አልተለየም። የህንፃ ጥበብንም ገለጸለት፣ በምስጢርና በጥበብ እውቀትም አስተዋይ አደረገው። ፈታሔ ማኅፀን ረዳኤ ምንዱባን የሆነ የእሳታውያን ሥልጣናት አለቃ የሊቀ መልአክ ቅዱስ ሩፋኤል ጸሎቱና በረከቱ

የመልአኩ የቅዱስ ሩፋኤል ረዴትና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግሉ አይላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋናን ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማይታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩም። ይህንንም መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብር ቀርጾ የጻፈውና ያጻፈውን ወይም በማኅተም ያሳተመውን ከግእዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛን ሁሉ በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስት ድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያ ሕዝበ ክርስቲያኑን ሁሉ በቸርነቱ ይጎብኘን ለዘላለሙ አሚን። አቡነ ዘበሰማያት